የሚጠቅም እኔ እኮ ጋሽ አንዳንዴ በጣም ነው የሚያናዱኝ። እግዚአብሔርም ነው የምላችሁ። ምን ሊያደርጉላት ነው ሄርሜላን ለማግኘት የሚፈልጉት? እሳቸው ነው። ጉድ ነው ቤተሰብ። ጉድ ጉድ ጉድ ነው የምትሉት፣ ጉድ ነው የምትሉት። ኧረ እኔ ግን እግዚአብሔርን ነው የምላቸው። አንዳንዴ ቁጭ ብዬ ሳስበው ሰው ግን ምን እየሆነ ነው? ምን እያካሄደ ነው ያለው ላለው አሁን ሄርሜላ ላይ የምሰራው ስራ በጣም እኔ እግዚአብሔርን ነው እምላቸው። ትናንትና አሁን አይታቸው ሁላችሁም በጣም የሚደብር ነገር ነበረ። እንግዲህ ሁሉን ነገር እነግራችኋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ እንድታደረጉልኝ ይፈልጋለሁ። በእናታችሁ በጣም ነው የምወዳችሁ። በጣም ነው ማመሰግነው። ሁሉም ነገር በጣም ነው ማመሰግናችሁ። ቀኑ ሲደርስ ለእናንተ ምስጋናዬን አቀርባለሁ ቀኑ ሲደርስ ማለት ነው። እና ቤተሰቦችዬ በጣም በጣም በጣም እኔን የገረመኝ ነገር እንግዲህ፣ ጋሽዬና ሄርሜላ ሊገናኙ ነው። ሁሉን ነገር ሰምቻለሁ። ተደውሎታል፣ ደውዬ ሰምቻለሁ። እንግዲህ ቤተሰብ፣ እንግዲህ ሄርሜላ ማግኘቱ ራሱ ለ ለጋሽዬ ምን ሊጠቅም ነው? እኔ እኮ ጋሽዬ አንዳንዴ በጣም ነው የሚያናዱኝ። እግዚአብሔርም ነው ምላችሁ። ምን ሊያደርጉላት ነው? ሄርሜላን ለማግኘት የሚፈልጉት እሳቸው አሁን እኮ የሩታ ቤተሰቦች እኮ ሄርሜላን መግን ጥልጥልጥል ለማድረግ እየፈለጉ ነው። አሁን ልንገራችሁ የሩታ ወንድም ሄርሜላንም ማግኘት ይፈልጋል። ቤተሰብ አሁን ይኸውላችሁ እዚህ ጋር ከባድ ችግር ሊፈጠር ነው። አሁን እነ ሮቤል እና ቡሽ ሄርሜላን ለማግኘት እየተዘዋዘሩ ነው ያሉት። በዚህ ነገር የሆነ ነገሯን ወይ የሆነ ነገሯን ብለዋ ደፍተዋት ጉድ እንዳይሆኑ ነው የምፈራው፣ የሩታ ወንድሞች ማለት ነው። እና እሷን እያፈላለጉ ነው ያለው። እንግዲህ ደግሞ አቶ አብርሃም ደግሞ ያው ሄርሜላ ስትነካ ዝም አይልም ማለት፣ በጣም ከባድ ችግሮች ይፈጠራሉ። ቤተሰብ ጋሽዬም ሄርሜላን ማግኘት እንደሌለባቸው ነው ማስበው። ምንም ነገር የምሰራላቸው ነገር የለም። እሳቸው ከቻሉ ከቻሉ ልጃቸውን አግኝተው ማነጋገር እና መቆጣት ነው እንጂ የሰው ሄርሜላ መጣች ቀረች ምን ምንድን ነው የምሰራው? ወይስ እሳቸው የእነሱም ይሄ የአብርሽን ቤተሰብ እጃቸው አለ ነው የምለው። እውነት ሩታን ለማን ነው የተነሳችሁት? ነገር በጣም በጣም ያሳዝናል። እውነት እኔ እንጃ አላውቅም። ብቻ እኔ እንኳንም ሩታ እናትም አባትም ወንድምም እህትም ኑራት ነው ያልኩት፣ እግዚአብሔርን ነው የምላችሁ። እናትም አባትም እህትም ኑሮ እንኳን እንዲህ እየተደፈረች ነው ያለችው። እንዲያው ባይኑራት እንኳን አብርሃም እኮ መጫወቻ፣ መራገጫ፣ መበጣጠሻ ነበር የሚያደርጋት። በጣም በጣም ነው የሚያሳዝነው ቤተሰብ የምንሰማው ነገር ሁሉ የምናየው ነገር ሁሉ በቃ ከአንድ ከወጣት ልጆች የሚጠበቅ ነገር አይደለም እየሰሩ ያሉት ማለት ነው። ትናንትና አሁን ሄርሜላ ለማገባን ነገር ነው መታ ሆይ ሆይ ስትል ሩታን ለመናገር ያውም የበላይ ሆና ያውም ልጅ የወለደችና ሚስቱን የበላይ ሆና ለመናገር የበቃችሁ ምንድ ነው? አብርሃም ፊት ባይሰጣት ኑሮ አብርሃም ከእሷ ጋር ባይተኛ ኑሮ አብርሃም ባይላላስ ኑሮ ሩታን መታ፣ እሷ የበላይ ሆነ ለመናገር ባልበቃች፣ ሩታን ዝቅ ለማድረግ ሩታ እንድትሰደብ፣ አንቺ እኮ ማለት በጣም ብዙ የምትናገር፣ አንቺ እኮ ማለት በጣም ጨቅጫቃ፣ አንቺ እኮ ማለት ባለጌ እስከምትላት ድረስ ነው ሩታን እና እኔ እኔ እግዚአብሔርን በጣም ነው የተሰማኝ። ትላንትና ቪዲዮ እኔ በጣም ልቤ ነው የሰበረው ሩተን በእንደዚህ አይነት መልኩ ዝቅ ብላ ስትቃ ዝቅ ሲያረጓት በጣም ያሳዝናል። ለሁሉም መነሻቸው ማርያምን ነው ምላችሁ፣ ሩታ የገባችበት ቪዲዮ ሁሉ ለሁሉም ነው የሚነሳላቸው የሚታይላቸው። ሄርሜላ እንኳን አሁን ለዚህ ለበቃሽ እንኳን የሩታ እጅ አለበት። በጣም በጣም ምትገርሚ ባለጌ ሴት ነሽ። ከአንቺ የማይጠበቅ ከአንድ ሴት የማይጠበቅ ነገር ነው እየሰራሽ ያለችው። እንግዲህ እኔ አሁን ለምናገረው ነገር ለሁሉም ነገር ይህ ቪዲዮ ማርያምን ላይክ መደረግ አለበት። እኔ የምናገረው ለአብርሃም ቤተሰቦች ነው፣ ለእናትና ለአባቱ ነው መናገር ያለብኝ። ወይ ይሄ ልጅ አሳግዱላት፣ ወይ ይሄ ልጅ አለያዩዋት። ገንዘቧን አካፍላችሁ አለያዩዋት። ወይም አስታርቁ። እናንተ አሁን ምንም እየሰራችሁ አይደለም። ለይሄ ለሩታ ምንም እያደረጋችሁላት አይደለም። ሩታን እየገደላችኋት ነው ያላችሁ። ሩታን እያቆሰላችኋት ነው ያላችሁ። ባለቀ ሰዓት ትመጡና ሩታን ችተይ። ምንድን ነው ምትኸው? ምኑን እስቲ ንገሩኝ። ሩታ ምኑን ነው የምተው? ሩታ አንቺ ተይሽ በይው ምና ምኑን ነው የምትለው? መጀመሪያ የገዛ ልጃችሁ እዛ ምን እየሰራ እንዳለ ሳታው ሩታ ተይ የምትሉን ነገር ነው አሁን። በምክር ደግሞ ሩታ ጋር ይመጣሉ። አፍሩም እኮ ልጃቸው እዛ ሲላላስ ቆይቶ፣ ልጃቸው እዛ ራቁት የራቁት መንፈስ የተወጋ ይሆን ራቁቷን፣ ጡቷ ሁሉ ውጭ እስከሚወጣ ድረስ ጡቷን መስከመንካ ድረስ። ታዲያ ወንድ ነው እንደ እናንተ አንዳንድ ሰዎች ያላችሁ ድራማ ምናምን ምትሉ። እስቲ ማን ሴት ነች ድራማ ብላ ፈቅዳ ባሏ እንደዚህ ሲሆን እንደዚህ ሲሆን ዝም የምትል ሴት አለች? እንደ የፈለገ ድራማ ቢሆንም እኔ ፍቅረኛም ሆነ ባሌም ከሴት ሴት አብራው ሂዳ የተዝናናች እንደፈለገች እየሆነች ነገ እኮ ፍቅር ውስጥ ልገባ እችላለች እኮ ሴት ድራማ የምትሉ ሰዎች ማለት ነው። እና ፍቅር ውስጥ እኮ ይገባሉ እኮ እንዲ የተባለ ኮን ፍቅር ውስጥ የሚገባው እንዴ? ይሄ ቀልድ የለም ይሄ ህይወት እኮ ነው። እንዴት ነው ድራማ የሚሆነው? እንዴት ነው ሩታስ ባሏ እንደዚህ እስከ መንዘላዝል ድረስ እስከ መነካካት ድረስ እስከ እራቁት ራቁት እስከ መገናኘት ድረስ ይህን እንዴት ነው አንድ ሴት ድራማ ስራ ብላ እሺ ብላ ዝም የምትለው? ሩታ እንደዚህ ካደረገች አህያነች ማለት ነው። ሩታ እንደዚህ አብርሃም እንደዚህ በእንደዚህ ዓይነት ነገር እንዲሰራ ከፈቀደችለት አህያነች አይፈረድበትም። አብርሃም ግን ይሄ ድራማ አይደለም። በቃ ይሄ ድራማ፣ ማንም ሴት የምትፈቅድ ሴት የለችም። ባሌ ከሌላ ሴት ጋር ሂድ ተንዘላዘል ብላ የምትፈቅድ የለችም። ማርያምን ነው የምላችሁ። ሩታና አብርሽ እኮ ዝም ብሎ ቢሰሩም እኮ ቪዲዮቻቸው እኮ ቫይራል የሚወጣና የሚታይላቸው ልጆች ናቸው። ግን አብርሃም በቃ በቃ አብርሃም ለሄርሜላ ያለው ቦታ የተለየ ነው። ቤተሰብ እኔ ምንም ብዬ የምነግራችሁ ነገር የለም። በቃ አብርሃም ጭንቅላቱ የሚሰራ ልጅ አይደለም በአሁኑ ሰዓት ምንም። በቃ እኔ ብቻ እግዚአብሔር ያው እነሱን እ አላውቅም ብቻ ልጃቸው በሰላም የሚደግ እኔ አሁንም ደግሞ አልፋታም። መች ነው መች ነው እያልኩ ሁሌ እየጠየኳችሁ ነው ክርስትናው መች ነው? ክርስትና ወይ ጴንጤ ከሆናችሁ ጴንጤ ነን በሉ አሳውቁ። ምንም ችግር እኮ የለም። ሃይማኖት እኮ ራሳችሁ ነው። ጴንጤ ብትሆኑ እኛ ደስ ይለናል። ክርስቲያን ብትሆን ደስ ይለናል። ሙስሊምን ቢኮን ደስ ይለናል። እኛ ምን አገባን? ግን ማወቅ አለብን። ክርስትና መስቀል እስካደረጋችሁ ድረስ፣ ክር እስካደረጋችሁ ድረስ እንጠይቃችኋለን ይሄን ነገር። ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ። ደግሞ እየከሳሁ ነው። ስፖርት ጂም ጀምሬ በጣም ከስቻለሁ። አስር ኪሎ ቀንሽ አለሁ። ቤተሰብ በጣም ደስ ብሎኛል። ታው